በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ ሁለት አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም። ሚያዝያ ሁለት በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ቅዱስ ክርስቶፎሮስ ሐዋርያና ሰማዕት። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህ ቅዱስ ሰው ይበሉ ከነበሩት ሰዎች ሀገር ነው። በጦርነት ማረኩት አባቱን በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደ ሆነ እግዚአብሔርም ማለደ ቋንቋቸውንም ገልጦለት እንደርሳቸው ናገረ። የክርስቲያን ወገኖችን የሚያሰቃዩዋቸውንም ገሰጻቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዙ ኃይሌ ባተይዘኝና ባታግሰኝ አንተና ሰራዊቴ ገነ እጅ ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ። እርሱም የሆነውን ነገረው። ንጉሥም ወደ እርሱ እንዲያመጡት ሁለት መቶ ወታደሮችን ላከለት። እርሱም ያለ መፍራት፣ ያለ ማፈግፈግ አብሯቸው ሄደ። በእጁ በትርህ ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ፣ በእነርሱ ዘንድ እንጀራ በስቶ ተትረፈረፈ። እጅግ አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሱም ፊት በደረሱ ጊዜ ንጉስ ዳኬዎስ ሊያስፈራራውና ሊሸነግለው ጀመር። ደግሞ እጅግ መልከ መልካም የሆነ ሁለት ለመንዝራ ሴቶችን ወደ እርሱ ሰደደ። ንርሳቸው እንደሚያስቱ እና በኃጢአት እንደሚጥሉ ታስቧልና እርሱ ግን ገሰጻቸው፣ አስተማራቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆነው እንዲሁም እነዚያ ሁለት መቶ ወታደሮች በንጉሱ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉሱን አንተ የሰይጣንን ስራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሱም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩት እና ከበታች እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ቀነኛ ሆኖ ሰዎችን አስተማራቸው እንጂ እጅግ አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱስንም ከእርሱ ሊያውጡት ወደዚያች ብረት ምጣድ ቀረቡ። ንጉሱም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የህይወት አክሊልንም ተቀበሉ። ከዚህ በኋላ ታላቅ ድንጋይ በአንገቱ አንጠልጥለው ከጥልቅ ጉድጓድ እንዲጨመሩት ንጉሱ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በደኅንነት አወጣው፣ ማሰቃየቱንም በሰለቸ ጊዜ አንገቱም በሰይፍ ይቆርጡ ዘንድ ንጉሱ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ቅዱስ መላልኤል በዚች ቀን የቃይናን ልጅ የመላልኤል የእረፍቱ መታሰቢያ ነው። መላሌ ኤል 165 ዓመት ኖረ ያሬድንም ወለደ መላልኤልም ያሬድን ከወለደ በኋላ 730 ዓመት ኖረ ወንዶችና ሴቶች ልጆችን ወለደ የመላልኤል መላ ዘመኑ ሁሉ 895 ዓመት ነው ይኸውም ሚያዝያ ሁለት ቀን በእሑድ ዕለት ሞተ በማከማቻም ውስጥ ቀበሩት የፈጣሪው በረከት በላያችን ትኖር ለዘላለም አሜን ሚያዝያ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ክሪስቶፎሮስ፣ ሐዋርያና ሰማይት፣ አባ ሲምዖን ሀሊባ፣ ቅዱስ መላልኤል የአረድ አባት ከአዳም አምስተኛ ትውልድ፣ እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ወራዊ በዓላት ቅዱስ ዮሐንስ መጥምቅ መለኮት፣ ቅዱስ ታዲዎስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ ቅዱስ አቤል ጻድቅ። ቅዱስ አባ ዻውሊ ገዳማዊ ታላቁ። ቅዱስ ሳዊሮስ ዘአንጾኪያ። አባ ሕርያቆስ ዘሃገረ ብሕንሳ። ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 እስከ 18። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ ምባ ካገቦት ይልቅ የደሃይቱን አነስተኛ ምባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አዳፋት መላእክትን ሁሉ እያሳሰበ በችግረ ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናገል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የሚሰብስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈው እና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና አዳመጠ በደለኛውን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ አንድነት ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየ